የተወሰኑ አንቀጾችን እናያለን እንሻ አላህ እንደተለመደው ቃል በቃል በመቀጠልም አንዳንድ ማብራሪያዎችን እናያለን ቢስሚላሂ አራሕማን አራሒም በአላህ ስም እጅግ በጣም ርኅሩኅ በጣም አዛኝ በሆነው አመ የተሳአሉን አላህ ሱብሓነሁ ወተዓላ ጥያቄ ያቀርባል አመ የተሳአሉን ከምን ነገር ይጠያየቃሉ አለ ሰዎቹ ከምን ነገር ይጠያየቃሉ? አለና በጥያቄ አቅርቦ እሱ ራሱ መልሱን ይሰጣል። አን ነበኢል ዐዚም ከታላቁ ዜና ከቁርአን ይጠያየቃሉ አለ። እንግዲህ አነበኡል ዐዚም ማለት ቁርአን በሚለው ነው በርካታ ሙፈስሮች እየሄዱ ያሉት አንዳንዶችና ሌሎች ደግሞ አነበኡል ዐዚም የውም አልቅያማ ስለ ቃምቀን ጉዳይ ብለውም ሂደዋል

ከዚያ እነሱ በእርሱ የተለያዩበት ከሆነው ነገር ነው እየተጠያየቁ ያሉት። እና ይሄ መጠያየቃቸው ምንድነው ላለማመንና ለማመንታ ስለሆነ አላህ ሱብሓነሁ ወተዓላ ምናለ ከላ፣ ይከልከሉ። ከዚህ አይነት መጠያየቅ ቢከለከሉ ይሻላቸዋልና ይከልከሉ። ሰየዕለሙን ወደፊት የሚደርስባቸውን በእርግጥ ያውቃሉ። ዛሬ ቁርአን ነገራቸው ዘርዝሮ ያለፈውን ወደፊት የሚመጣውንም ጠቅላላ ያለውን ነገር ሁሉ ዘርዝሮ ትልቅ ዜና ነው የነገራቸው። ሊያምኑና ሊቀበሉ አልቻሉም። ይጠያየቁ ጀመር። ምንድን ነው ደግሞ ይሄ እያለ ተለያዩ፣ በሀሳብም አንድ ያልሆኑም። ደግሞ አንዳንዱ ሽዕር ነው ቅኔ ነው አለ። አንዳንዱ አሳጥሩ አወሊን የቀድሞዎች ተረት ነው አለ። ሌሎቹ ደግሞ የተለያየ ነገር መናገር ጀመሩ። ላለማመን ማለት ነው። አላህ ስብሓነው ተዓላ ምን አለ? ከላ ይከልከሉ፣ ሰያዕለሙን ወደፊት የሚደርስባቸውን ነገር ሁሉ ሳያውቁ አይቀሩም፣ በእርግጥ ያቃሉ አለ። ሡመ ከላ፣ ከዚያም ይከልከሉ አለ። ሳያዕለሙን ወደፊት፣ በእርግጥ ያቃሉ አለ። ለመሆኑ ግን ይህንን ታላቅ ዜና የያዘውን ቁርአን ለመቀበል ያዳገታቸውና የከለከላቸው እንዳያምኑ ያደረጋቸው ምኑ ነው? እስቲ ለእኛ ይህንን ቁርአን ማምጣት ምኑ ነው የሚከብለው ለነሱ አለና፣ አለም ነጃአል ልአርዶ ሚሃዳ ይችን መሬትን ምድርን ምንጣፍ አላደረግንምን? ምን አለም ነጃአል ልአርዶ ምድርን አላደረግንምን ምን ሚሃዳ ምንጣፍ ይኸው እንደ ምንጣፍ ከታች አንጥፎ ተነጥፎላቸው እየተንቀሳቀሱበት አይገኙምን? ወልጅ ባለ አውታዳ ተራራዎችን ጋራዎችን ደግሞ ችካሎች አላደረግንምን? አለ ወልጅ ባለ ጋራዎችንም አውታዳ ችካሎች አላደረግንምን? አድርገናል። ወኸለቅናኩም ፈጠርናችሁ አላላህ አዝዋጃ ብዙ አይነቶች ስትሆኑ፣ ብዙ አይነቶች ስትሆኑ ወይም ብዙ አይነቶች ሆናችሁ ፈጠርናችሁ አለ። ወጀዐልና አደረግን ነውመኩም እንቅልፋችሁንም ሱባታ እረፍት አደረግን፣ እንቅልፋችሁን እረፍት አደረግንላችሁ። ደክማችሁ ደክማችሁ ማረፊያ ሰዓት አደረግንላችሁ ማለት ነው። ወጀዐልን ለይለ ሊባሳ ሌሊትን ደግሞ ሌሊትንም ልባስ አደረግንላችሁ አለ ወይም አደረግን አለ። ወጀዐልና አደረግን አለይለ ሌሊትን ልባሳ ልባስ አደረግን። ሌሊት ለሰዎች ልብስ ነው ወይም ልባስ ነው። ተኝተው ኳ ቢጋለጡ ጨለማ ለብሰው ነው ማለት ነው። ወጀዐልና ነሃረ ቀንን ደግሞ አደረግን መዓሻ ማለት መስሪያ መንቀሳቀሻ ለኑሮአችሁ ለኑሮ መንቀሳቀሻ አንዱን ከአንዱ ማሳኪያ አደረግን። ወበነይና ገነባን ፈውቀኩም ከበላያችሁ ሰብዓን ሰባትን ሽዳዳ ማለት ጠንካራ የሆኑን ጠንካራ የሆኑ ሰማያቶችን ከበላያችሁ ገነባንና ጣራም አደረግንላችሁ። ወጀዓልና አደረግናል አላ ሲራጀን ወሃጃ አንጸባራቂ ብርሃንንም አደረግን። ሰማይና ከላይ ከፈጠርን በኋላ አንጸባራቂ መብራትንም አደረግናለ ከዋክብቶች ሆነ ፀሐይ ማለት ነው፣ ወይም ጨረቃ። ወአንዘልና አወረድን ሚነል ሙዕሲራቲ ካረገዙ ዳመናዎች ማአን ውሃን አወረድን። ሰጃጃ ማለት ተንቧቢ ወራጅ ፈላቂ የሆኑ ውሃዎችን። ይህ ሁሉ ያደረግነው ለምንድነው ነው ከተባለ ሊኑክርጀ ቢሂ ሓበን ወነባታ። ወይም ዝናብን ካረገዙ ደመናዎች ያወረንበት ሊኑክርጀ ቢሂ በርሱን ልናወጣ ስለፈለግን ሓበን እህሎችን እህልን፣ ወነባታ ቅጠላቅጠልን፣ ወይም እጽዋት ነገሮችን ማለት ነው። ቅጠላቅጠል እጽዋትን? ለማውጣት ከመሬት ለማብቀል ስለፈለግን ዝናብን ከላይ ከዳመና አወረን በማለት አላህ ሱብሓነሁ ወተዓላ ይገልጻል ማለት ነው። ወጀናቲን አልፋፋ ሊንኽሪጀ ቢሀበን ወነባታ ወጀናቲን አልፋፋ የተቆላለፉ አትክልቶችንም፣ አላ የተቆላለፉ አትክልቶችንም ለማብቀል ስለፈለግን ካረገዙ ዳመናዎች ዝናብን ወይም ውሃን አፈል አወረርን በማለት አላህ ሱብሓነሁ ወተዓላ ይገልጻል። ሃዳ ይሄ ሁሉ ያደረገ ጌታ ይሄን ሲያደርግ ምንም ያልመሰለው ጌታ ቁርአን የሚያክል ዜና ያለፈውን፣ የወደፊቱም ዜና የያዘውን ቢያመጣ ምኑ ነው የሚከብደው? ይህን ማድረግ የቻለው ችሎታ ያለው አላህ ያለው አምላካችሁ ቁርአኑን በነቢዩ መሐመድ አለይሂ ሰላቱ ወሰላም ላይ አውርዶ ቢያመጣ ምኑ ነው እንዳታምኑ የሚከለክላችሁ? አምናችሁ ተቀበሉ እንጂ ይለናል። ጠይብ፣ አመ የተሳአሉን አኒ ነበኢል ዓዚም ምንኛው ነው ሲ ስለምንድነ የሚጠያየቁት፣ አን አይ ሸኢን የተሳአሉን ስለምንድ የሚጠያየቁት አለና፣ አኒ አምሪል ቅያመቲ ስለ ቅያምቅን ጉዳይ ነው። ወሆነ በኡል ዓዚም እሱማ ታላቅ ዜና ነው አለ

ሰያለሙን ይሄ ተህዲድ ይባላል። ተህዲዱን ሸዲዱን ወዋዒዱን አኪል ኃይለኛ ዛቻ ነው። ቢያቆሙ ይሻላቸዋል። ወደፊት ያቃሉ፣ ይሰራላቸዋል፣ ልካቸውን ያገኛሉ፣ ልክ ይገባሉ እያለ ነው አላህ ሱብሐነሁ ወተዓላ። ስለዚህ ዚክሩ ሸይ ሚን ቁድረትላህ ከደሊሊ ዐለ ቁድረት ለበት ባ ከሞቱ በኋላ ለመቀስቀስ አላህ የሚችል መሆኑን አሁን ዱንያ ላይ በፈጠራቸውና ባደረጋቸው ነገሮች እንደ መረጃ አድርጎ ያቀርብላቸዋል። አለም ነጃል አርዶ ሚሃዳ እያለ ማለት ነው። መሬትን ለመኖር የምታስችል አድርጎ ያመቻቻት ያነጠፋት ማን ነው? አላህ አይደለም? እን ሙማሀደተን ዘሉለን ለሁም፣ ለሰዎች ተዋርዳ ወይም ዝቅብላ ተመቻችታ እንድትገኝ ያደረገው ማን ነው? አላህ አይደለም ወይ ተራራዎች ደግሞ እንዲያትንቀሳቀስ እንደች ካልሆነው ወጥረው እንዲይዙ ያደረገው አላህ አይደለም ወይ? ይሄን ያደረገ ጌታ እናንተን ገድሎ ነገ ቢቀሰቅስ ምኑ ነው የከበዳችሁ? የቂያም ቀን ጉዳይ ልታምኑበት የከበዳችሁ ለምንድን ነው በማለት አላህ ሱብሃነሁ ወተዓላ ይገልጻል፣ ማለት ነው። እንግዲህ አመ የተሳ አሉን አመ ምን ነበር አን ማ ነበረ አን ማ የነበረውን አመ ኢድጋም በማድረግ ኑን እንደገና ማ ስንል አሊፍ የነበረችውን በመጣል ማለት ነው። ያው ጃራ ሲገባባት ስቲፋም ላይ ያለች አሊፍ ትወርቃለች ይላል። ወማፊልስቲፋሚ እንጁረት ሑዚፍ አሊፉ ይላል። ስቲፋም ላይ ያለች አሊፍ ጃራ ከገባባት ትወድቃለች ተብሏልና ማ አንልም ማለት ነው። መ የተሳአሉን ከምን ነገር ነው የሚጠያየቁት? የተሳአሉን አኒ ነበኢል ዓዚም ከታላቁ ዜና ነው የሚጠያየቁት አለና እሱ ራሱ አላሁ ስብሃነሁ ተዓላ ገለጸ ማለት ነው። ከዚያ በኋላ ያደረጋቸውን በርካታ ነገሮችን የሰባት ሰማያትን በጣም በጠነከረ መልኩ መፍጠሩን፣ አንጸባራቂ ከዋክብቶች፣ ጨረቃ፣ ፀሐይ፣ እነሱ ሁሉ መፍጠሩን ነው አላሁ ስብሃነሁ ተዓላ የሚገልጸው። ዝናብንም የሚያወርደው እሱ መሆኑን፣ ይህንም የሚያደርግበትን ምክንያቱን በሚገባ ገልጿል። ይህን ያደረገ ጌታ ሰዎችን ገድሎ መቀስቀሱ የሚከብድ አይደለም ቁርአን ታላቁ ታላቁን በርካታ ዜናዎችን ያካተተውን ቁርአን ማምጣቱ እና በነቢዩ መሐመድ ላይ ማውረዱም ይሄም ሊያምኑትና ሊቀበሉት የሚገባ እንጂ የሚከብድ አይደለም፣ በዚህ አንጻር ሲታይ በማለት ይገልጻል። እንግዲህ ከቁጥር አንድ ሱረቱን ነበ እስከ አስራ ስድስት ያለውን አይተናል። እንሻ አላሁ ተዓላ ቀጣውን ደግሞ በሚቀጥለው የምናየ ይሆናል። ሀዛ ወላሁ አለም ወሰላ ላሁ ሰለም አላ ነቢና ሙሐመድ ወላ አሊህ ወሳቢህ አጅማዒን